እንዴት ብዬ ይቅርታ እንደምጠይቅሽ። አረ ምንም ችግር የለውም። ባርኮቴ አንተ ምንም አላጠፋህም። እኔም ባንተ ቦታ ብሆን የማደርገው ነገር ነስናቁጭ ዛ ደደብ ጓደኛ ደውልለትና ፍቅር እንዳያመጣት ነገር አይነሳ። እስኪ ያነሳ ድረስ ደውልለት። ንጉስ ግን ምን አድርገናችሁ ነው እንደዚህ የምታደርጉት? ቆይ ፍቅር ደግሞ እናንተ ምን በድላችሁ ነው ያሰራችኋት? ደሞ ሲንድከፍልስ ነ የምን ደመወዝ ነው ፍቅር? ፍቅር ከደመቀ አመለጠችው። ንጉሱ እውነቱን አፈረጠው፣ ለወንድሟ ለባርኮቴና ለዴብ ተናገረ። ፍቅር እየታገተችው አዴን ነጻ ለማውጣት ነው። የአደይን የሁለት ወር ደመወዝ በሀሰት እንዲመሰክርላት አሳልፋ ለደመቀ የሰጠችው ፍቅር ናት። ሐብሉንም አደይ አልወሰደችም። ፍቅር በሀሰት እንዲመሰክርላት አድርጋ ነው ለደመቀ ገንዘብ ከፍለው በማለት ለባርኮቴ ሲነግረው፣ ባርኮቴ ተበሳጨ። ዴቭ አስጠነቀቀው ንጉሱን፣ አደይ አጠገብ ሁለተኛ እንዳትደርስ በማለት ሲጠይቀው የማልችለውን ጥያቄ አትጠይቀኝ አለ ንጉሱ አደይ አትወድህም አታፈቅርህም። ስለዚህ አጠገባ እንዳትደርስ በማለት ሲጠይቀው አውቃለሁኝ፣ እኔ ግን እየመጣው ሃያታለሁ በማለት ለዲብ ተናገረ። ሰራተኛዋ አደይ ክፍል ሰላሳ አምስት ሰላም ጤና ይስጥልኝ ውድ የተከበራችሁ የዜቱብ ቻና ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ። በዛሬው ክፍል ላይ ለምለም አደይን እንድትጠነቀቅ ነግራታለች። ምክንያቱም እራሷን በራሷ ፍቅር አግታ አንቺን ተጠያቂ ልታደርግ ነው በማለት ለምትጠየቀው ጥያቄ መልስ ማዘጋጀት አለብሽም ስትል ለአደይ ነግራታለች። ገና ምኑ ተያዘና ነው? ብቻ በሰላም ትንጣ በማለት አደይ ለለምለም ስትነግራት ነግራት ፍቅርን አታውቂያትም ማለት ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ኢትዮጵያና ተከታይ መናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። በዛሬው ክፍል ላይ ለምለም አደይን እንድትጠነቀቅ አስነግራታለች ምክንያቱም እራሷን በራሷ ፍቅር አግታ አንቺን ተጠያቂ ልታደርግ ነው በማለት ለምትጠየቀው ጥያቄ መልስ ማዘጋጀት አለብሽም፣ ስትል ለአደይ ነግራታለች። ገና ምኑ ተያዘና ነው ብቻ በሰላም ትንጣ በማለት አደይ ለለምለም ስት ነግራት ፍቅርን አታውቂያትም ማለት ነው። የፍቅር ህጸባይ በጣም ከባድ ነው። ሰውን ከሰው ማጣላት ነው ስሯ። ስለዚህ ተጠንቀቂ በማለት የእህትነት ምክሯን ለግሳት አለች። ኮቴ ግራ ገብቶት ሳሎን እየተንቆራጠጠ ደብ ይመጣና ደብን እየጠየቀው የደመቀን ቤት ታውቀዋለሁ ወይ በማለት ጠየቀው። ለምን ጠረጠርከው እንዴህ በማለት እና ወደዛ ቤት ለመሄድ ባርኮቴ ፈልጎ ቤቱን ካወቅከው እንድታ አሳየኝ በማለት ነግሮታል። አደይ ታውቀዋለች እኔ አላውቀውም በማለት ለባርኮ ትመለሰለት። ቀበጧ ሊዲያ ወደ ሳሎን መጥታ ሶፋው ላይ ቁጭ ብላ ስትጠየቅ የመለሰችው ምላሽ ስለ ፍቅር አይተሻታሉ? የስትባል እኔ አላየኋትም የት ትሄዳለች? በማለት አትጨነቁ፣ ሲበቃ ትመጣለች በማለት ለባርኮት ተናግራለች። የሄደችው ሽርሽር እኮ አይደለም ታግታ ነው። ለምንድ ነው እንደዚያ የምትይው በማለት ባርኮት ይጠይቃታል። እኔ ላይ ነው ዘትታብኝ የሄደችው ታግታ ቢሆን ሲወስዷት እሰማ ነበርም ስትል ለባርኮት ትነግሯለች። ትነሳና ወደ ክላሷ ገብታ እየጨፈረች እያለ ወንድሟ በብስጭት ይገባና ቁጭ በይ፣ ስርዓት ያዢ! በማለት እህቱን ያስጠነቀቃትና አሁንም እህቱን ይጠይቃታል የሚጠይቃት ጥያቄ ስለ ፍቅርን የት እንዳለች ያንችም እጅ አለበት ወይ በታገተችበት በማለት አስጠንቅቆ ይነግራታል ለራሴ እኔ ጨንቆኛል ስለዚህ እኔ የት የምትሆን አያገባኝም የት አባቷንስና እኔ ዘግታብኝ አይደለም እንዴ የሄደችው በማለት ለሱ ትመልስለታል እሺ እሷ አታሳዝንሽ ግን ባርኮቴ አያሳዝንሽም ወይ በማለት እና እሱ ሲጨነቅ እኔ ምንም ነገር ስላላ አደረኩለት እባክሽን በማለት አሁንም እህቱን እየጠየቃት ነው። እኔ ነገርኩ እዚህ በቃ ትመጣለ ሂዱና ያን ደመቀ ጠይቁት በማለት ለደብ ትመልስለታለች። ለምለም እንትናን አደይን እየጠየቀቻት ጥያቄ አለ ሌላና ለምለም እንዴት እንደተተዋወቁ ትውቃቸው ትምህርት ቤት እንደሆነ እንደምወደውና እንደማፈቅረው እዚያው ይኮራብኝ ነበረ ብላ የእሷን ደግሞ የልጅነት ህይወቷን አደን ትጠይቃታለች። እኔ የታጭሁት በልጅነቴ ነው አባቴ ሊድረኝ ሲል ነው አምልጬ የመጣሁት በማለትና ህልሟ ሰርታ እህትና ቤተሰቦቿን እናቷን ማገዝ እንደሆነ ስትነግራቸው እግዚአብሔር ይሰጥሻል በማለት ሁለቱም ይነግሯታል። የፍቅርን አመል እችለሽ መስራት የምትደነቅ ሴት ነሽ በማለትም ኤላ ነግሯታል። ለአድይ ወደዚያ ቤት መመለስ እና ምግብ ማዘጋጀት እንዳለባት ፍቅር ስለሌለች ለባርኮቴ እና ለዴፍ እኔ ያዘጋጅ ላዘጋጅላቸው በማለት ለሁለቱ እስት ነግራቸው ይህንን ለነሳሳውና አብረን እንሄዳለን በማለት ለአዴይ ለምለም ትነግራታለች። ወደዛ ቤት ለመሄድ ያሰቡት ባርኮቴና ዴፍ ደረጁን እየወረዱ ያገኟቸዋል። ፍቅርን የተጠየቀችው ጥያቄ ደግሞ ደመቀ የጠየቃት ጥያቄ ምንድን ነበር? እሱ ምግብ በፌስታል ይዞላት ወደ እሷ ሲገባ ታለቅሳለች፣ እና አንችም እምባለሽ እንዴት ታለቅሻለሽ በማለት ያንን ምግብ እንድትበላ ይነግራታል። እኔ የማንንም ልቅምቃሚ ምግብ አልበላም በማለት ስትለው በግድ ያንን ምግብ እንድትጎርስና ካልጎረሽው ፊትሽን እንደማበላሽልሽ ነው እያለ በግድ ያንን ምግብ እንድትጎርስ ያደርጋታል እየተጸየፈችም ቢሆን ያንን ምግብ ትጎርሰዋለች። አደይ ስትመጣ ወደ ንጉሱ ቤት እንድትሄድ እና ተከትሏት እነሱ እንድታሳያቸው ወስነው አብረው ይሄዳሉ። አደይ በሩን የንጉሱን ስትቆረቁር ምንድን ነበር እኔ አደይ ነኝ ክፈት በሩን በማለት ስትለው በህልሜ ነው ወይንስ በእውነቴ ነው? አንቺ እቤቴ ድረስ መጣሽልኝ እንዴ! በማለት በደስታ ተነስቶ አደይ መጣችልኝ፣ የምወዳት የምፈቅራት ልይ ብሎ በሩን ከፈት ሲያደርገው ውህቴን የት ነው ያደረካት በማለት ባርኮቴ ንቅ ያደርጓል። ዴቭም እንደዛው ይመታዋል። እባክህ ተወኝ በማለት እና የደመቀን ቤት እንዲያሳየው አንገቱን አንቀውት ወደ ደመቀ ቤት ይዘው ይሄዳሉ። በደመቀ ቤት ሲገቡ እሷ ሞክ የለችም ሽንቴ እመጣ ወደ ሽንት ቤት ወሰደኝ፣ በማለትና ወደ ውጭ ይዟት እንዲወጣ ለደመቀ ፍቅር ስትጠይቀው እዚህ ላይ ለምን አትሸኙም በማለት እጁን ዘርጋ አድርጎላት ነበር። እባክህ ወጥሮኛል፣ ልሄድ በማለት ለሱ ትነግሯል። ይዟት ወደ ሽንት ቤት ይሄዳል። ሽንት ቤት ይዟት ሄዶ የት ልሽና በማለት ምስትል ይኸው የሜዳው ላይ በማለት እሱ እንዳያያት እሷ ሀገብታ ነበር። አምልጠው ነበረ። ሄሎ ሄሎ እያለ ሲል እሷ ደግሞ አምልጠዋለች። አረ ፍቅር ይበቃሻል እያለ ነበረ። አምልጠዋለች። ሲፈልጋት እየለችም፣ እየሮጠች ነበር። ደመቀም ከኋላ እየተከተላት ነበረ። ወደዛ ቤት ሲገቡ እንግዲህ አንቀውት ሲገቡ ማንንም አላገኘው። ፍቅርም የለችም፣ ደመቀም የለም። የታገተችበትን ቦታ እና እንዲሁም የታሰረችበትን ገመድ እያነሳና ህዴብ እዚህ ነው የታገተችው ማለት ነው በማለት አሁንም በድጋሜ ይመቱታል፣ ይደበድቡታል፣ ያሰቃዩታል። እባካችሁ ይበቃችኋል በማለት አደይ እትላለች ወደዛ ቤት ተመልሰው፣ ወደ ቤት ይዤ መሄድ አለብኝ ብሎ ባርኮቴ አሁንም አንቆት ወደ ቤት ይዞ ይሄድና እውነቱን እንድትናገርና ስልክ ደውለ እንድታናግረው እህቴ የት እንዳለች እንዲያመጣት ንገረው በማለት በልህ ጭምር ለንጉሶ ይነግሯል። ስልክ አሁንም ሲደውልለት ደመቀ አያነሳም። ደመቀ አደይ ጠፍታበት እየተሯሯጠ ነው። በበኋላ ለየ ደግሞ ምንድን ነበር ያንን አላነሳ አሰጠን እውነቱን ሲናገር እውነቱን እየተናገረው በምንድን ነው የታገተችው፣ አደይን ነፃ ለማውጣት ነው። ደመቀ ያገታት የአደይን የሁለት ወር ደሞዝ ፍቅር ለ ፍቅር ለደመቀ ሰጥተዋለች እንዲሁም ሀብሉንም በሐሰት ነው የመሰከረው በማለት ለሷ ለሁለቱም ለአደይም እንዳለች ይናገራል። ባርኮቴ በንዴት ሶፋውን በካልሾ እያደረገ አዴይን እንደዚያ እየናቀ የተናገራት ቃል ከበደውና ጥሎ ከዛ ከሳሎን ይሄዳል ማለት ነው። እክችን ገብታ ወደ ስራዋ ተመልሳ ምግብ ልስራላቸው ብላ ነው ከኤላ ቤት እየተመለሰች በምን ህቃ ይቅርታ እንደምልሽ አላውቅም አደይ በማለት ለእሷ እየነገራት እንዲሁም እሷ ችግር የለም እያለች ለባርኮቴ ምንም ያክል ህቂም እንደሌላትና ኤድላም ስለ ባርኮቴ ለምለምም ስትጠየቅ ወንድም እንደሌለኝ አውቆ ሁለቱንም እንደ ወንድም ፈጣሪ ሰጥቶኛልና፣ በጣም አሳቢ፣ በጣም ገራገር፣ በጣም መልካም ሰዎች ናቸው በማለት ለለምለምና ለኤላ መልሳላቸው ነበረ። አትጨነቅ ወ ወንድሜ በማለት እሷ መልሳለታለች። እሱ ግን አስተያየቱ የፍቅር ነበረ። ሁልጊዜም ወንድሜ ስትለው ደስ አይለውም። ና ባርኮቴ ሳሎን ሲሰቃይ የነበረው ንጉሱ ፊቱ ደም በደም ሆኖ አሁንም ዴቭ የጠየቀው ጥያቄ ሁለተኛ አደይ አጠገብ እንዳትደርስ በማለት በልፍት ጭምር እያስጠነቀቀ ሲነግረም በማልችለው ነገር አትጠይቀኝ፣ እኔ እወዳታለሁ፣ አፈቅራታለሁ በማለት ይመልስለታል። እሷ አታፈቅርህም፣ ስለዚህ አለሁ በማለት ይመልስለታል። እሷ አታፈቅርህም፣ ስለዚህ አትቅረባት በማለት ዴቭ ይነግሯል። ዴቭ በጣም ነው የሚወዳት የሚያፈቅራት ፍቅሩንም ገልጾላታል፣ ግን ምላሽ አልመለሰችለትም። እሷም እንደምትወደው ያስታውቃል ማለት ነው። እሷ ባትወደኝም አውቃለሁ እንደማትወደኝም አውቃለሁ፣ ግን እሷን ላያት እመጣለሁ በማለት ለዴቭ ይመልስለታል። ባርኮቴም ወደ ኪችን ሄዶ ለእሷ ይቅርታ ካደረገላት በእያደረገላት ፍቅር መታ በእሷ ፊትና እንዴት አድርጋ ከዛ እሷን ይቅርታ እንደምታደርግ ለእሷ እየነገራት ዴቭና ንጉሱ እየተጨቃጨቁ ምንድን ነው ብለው ሁለቱም ከኪችን ወደ እሳሎን ሲመጡ ሁለቱ እየተጨቃጨቁ ነው ማናማ ናቸው ዴቭና ንጉሱ ምክንያቱም በአደይ ዙሪያ ለምለም ደግሞ ሳሎን ተቀምጣ ነበረና፣ እና ወደ ንጉሱ ቤት ይዛቸው ስትሄድ እሷ እቤት ቀርታ ነበር። አንቺ ተኝተሻል እንዴ? በይ እተ ነሺ አደይ ስለሌለች ምግብ አብስልን፣ በማለት ሊዲያ ቀበጧ ለለምለም ስትነግራት፣ እኔም እንዳ የሆነ ጊዜ ላይ እንዳንቺ ነበርኩኝ በእናት በአባቴ እቅፍም፣ በማለት ለእሷ ስትመልስላት፣ ሁለተኛ በዚህ አስተሳሰብ እንዳታስብኝ እኔ ሰራተኛሽ አይ

ሊዲያ ቀበጧ ለለምለም ስትነግራት እኔም እንደ የሆነ እግዜ ላይ እንዳንቺ ነበርኩኝ በናት በአባቴ እቅፍም በማለት ለእሷ ስትመልስላት፣ ሁለተኛ በዚህ አስተሳሰብ እንዳታስቢኝ እኔ ሰራተኛሽ አይደለሁም በማለት በቁጣ መልክ እያስፈራራቻት ለሊዲያ ትነግራታለች። እሷ እቤት እንደሆነችላት ወደ ኤላ ቤት ትሄዳለች። ከዛ ምንድን ነበር እያለቻት ሁለት ቀን ከኤላ ጋር አድርሽና ነው ወይ እንደዚህ የምትይው ሰራተኛ መሆንሽን አትዘንጌ በማለት አሁንም ተቆጥታ ለለምለም ስትነግራት ለምለም በልህም ለእሷ መልስላታለች። ወደ ኤላ ቤት ሄዳ እሱ ጋር ተቀምጣ እዛ ቤት ስትሄድ ደስ እንደሚላትና አንተ ጋር እልሆን በማለት ስትነግረው እኔ የራሴ ፍቅረኛ አለችኝ፣ እንደውም ከዛሬ ጀምሮ እዚ ቤት ባትመጪ መልካም ነው። አንቺ ትልቅ ሰው አይደለሽም ወይ? የራስሽን ህይወት ለምን አትኖሪም በማለት ነግሯታል። እንዲሁም እዛ ቤት በጣም ይደብረኛል በማለት ስትለው ራሽን እንችለሽ ለምን አትኖር ትልቅ አይደለሽም በማለት ምክር ሰጥቷታል። ሁለቱ እቀፈኝ በማለት እቅፍ አድርጓት ለምለሙ ወደዛ ቤት ስትሄድ በገዛ ፍቅረኛ ቀበጧ ታቅፋ ስታይ በጣም ይከፋታል። እንዴት ነው እንደዚህ የሚፈጠረው በማለት በንዴት ወደ ውጭ ወጣ። ጉዞዋን ስትቀጥል ኤላ ከኋሏ እጇን ጥርቅም አድርጎ ምንቀራ ና ነው የምትፈልገኝ ከአቅፋሃት፣ በይኔ በብረቱ አየሁኝ፣ ልትክደኝ ትፈልጋለሁ ወይ? በማለት ታመነጫጭቀውና ከኤላ አምልጣው ትሄዳለች። ኤላም ይበሳጫል። እዚጋ እያበላሸች እያለችው ቀበጧ ናት። እዛ የምትመጣው አደይን ፈልጋ መስሎ ነበር፣ ለካ ዴቭን ፈልጋ ነው በማለት በሀሰት ለኤላ ነግረዋለች። ምክንያቱም እሱ ይወዳታል፣ ያፈቅራታል። ግን ቀበጧ ደግሞ እንዲወዳት እንዲያፈቅራት ትፈልጋለች ማለት ነው። በመጨረሻ እንግዲህ የፍቅርም መንገድ ላይ ተቀምጣለች ፍቅርም መንገድ ላይ ተቀምጣለች። ወደዛ ቤት ስትገባ የባርኮቴ ጠየቃና፣ ባርኮቴ የሚያዘጋጅላት በትር ምን ይሆን? ደምቀስ ዳግመኛ ካገኛት እንዴት አድርጎ ያሰቃያት ይሆን? አደይ ነጻ ወጣለች። ፍቅር ጥፋተኛ መሆኗ ታውቋል ማለት ነው። የዛሬው ቪዲዮ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ በቤተሰብ?